ለትግራይ እናት ጠላቱ ህወሃት ነው የሚል መረጃ ወጥቷል። ህወሃት ከምስረታው ደደቢት ጀምሮ 17 አመት ተዋግቶ ስልጣን እስከያዘበት ድረስ ብዙ ወጣቶች አልቀዋል። የሀዘን እንባ ብዙ ቤት አንኳኩቷል። ቀጥሎም በፀሐይ ግባት ጦርነት ወቅት መላ ኢትዮጵያውያን ቤት እንዲሁ ነካክቷል። ዳግም ህወሃት ከመንግስት ስልጣን እነጥቃለሁ ብሎ በከፈተው ውጊያ ብዙ የትግራይ ወጣት ተስፋዎች በሞት መክነዋል። እናቶች አንብተዋል። አባቶች በሀዘን ቆፈን ተይዘዋል። ካለፈው ያልተማረው ግን ዛሬም ሌላ እልቂት ይከጅላል። ህውሃት ዳግም ጦርነት ለማወጅ ብዙ እርቀት ተጉዟል። ይህን ጦርነት ለማስነሳትም በዋናነት ለትግራይ ህዝብ እረፍት የሰጠው የፕሬቶሪያ ስምምነት የፌዴራል መንግስቱ ጥሶታል የሚል ውሸት ውንጀላ በማስወራት ነው። በዚህ የውሸት ሴራውም በትግራይ ህዝብ ዘንድ እህል ሲሰፍር፣ ገንዘብ ሲቀበል፣ እንዲሁም ለተፈናቃይ የተሰበሰበ እህል ጭምር መንገድ በመክፈት ወደ ኤርትራ ሲያስገባ ቆይቷል። ከዚህ በተጨማሪም የፌዴራል መንግስቱ በከፍተኛ ወጪ ለትግራይ ህዝብ የሚያስገባውን ሸቀጣሸቀጥ ለሻቢያ ባቱ የትግራይን ህዝብ ወደ ጎን በመግፋት የጦርነት ጉሰማውን እንዲያግዘው ወደ ኤርትራ ሲልቅ ቆይቷል። ይህ ሁሉ ነገር የሚያደርገው በዋናነት ለሩብ ምዕተ ዓመት የነገሰበትና በትግራይ ህዝብ ስም ሀብት የዘረፈበትን ስልጣን ለማስመለስ በማሰብ ነው። ስለሆነም በስመ እሞት እልሃለሁ እኔ ከሌለው የትግራይ ህዝብ የለም የሚለው ህወሀት በውሸት ሴራው የትግራይን ህዝብ በየዋህነቱ እያላገጠበት ነው። በሌላ ሰበር ዜና በትግራይ ክልል ሌላ ታጣቂ ኃይል ወደ ጫካ መግባቱም ተሰምቷል። የህወሀት ታጣቂ ሶስት ቦታ ተከፈለ። ከዚህ በፊት የሐራ መሬት ብሎ ከወጣው በተመሳሳይ ሌላ ታጣቂ ከህወሀት ተገንጥሏል። የኢሮብ ብሔረሰብ ህልውና ለማዳን በሰላማዊ ትግል ያደረግነው ጥረት አልተሳካም ያሉ ቡድኖች ናቸው። ራሳቸውን ኢሮብ ዋዶ ኢሮብ ሬዚስተንስ አርሚ በሚል አደራጅተው ለትጥቅ ትግል ጫካ በመግባት ጫካ መግባታቸውን እወቁልን ብለዋል። ኢሮባዶ ከቲፒኤፍ ጋር በጥምረት እንደሚሰራ ታውቋል። ህወሀቶች የእብደት ፖለቲካቸውን መርምረው ከማረም ይልቅ ዛሬም ሌላ ጦርነት ይደግሳሉ። በትግራይ ተራሮችን ያንቀጠቀጠ ትውልድ የሚለው በግነት የተሞላ ትርክት ከራሱ ከትርክትነቱ መነሻ ጋር ሶስት ትውልድ በልቷል። አያት፣ አባትና ልጅ የህይወት ዘመን የአካል ጉዳተኛ አድርጓል። በትጥቅ ትግሉ በባድመ ጦርነትና በአሁኑ ጦርነት አያት፣ አባትና ልጅ አካለ ጎዶሎ የሆኑበት የትግራይ ፖለቲካ ሙሉ ትራጀዲ ለኢትዮጵያም የተረፈ መሆኑን ይሰመርበት። ዛሬ በትግራይ ያለ አካለ ጎዶሎ የጉዳት መቼት ለማወቅ የደርጉ ነው ወይስ የብልጽግን ነው እንዲህ ያደረገህ ብሎ መጠየቅ የግድ የሚልበት ሁኔታ ተፈጥሯል። አያት አባትና ልጅ አካለ ጎዶሎ ለመሆን ያበቃቸውን ከአማራ አፋርና ኤርትራ ህዝብ ጋር ደም አፋሳሽ ቅራኔ ውስጥ የከተታቸውን የእብደት ፖለቲካቸውን መርምሮ ለመከለስ ለማረም ከመነሳሳት ይልቅ ዛሬም ለአራተኛ ዙር ጦርነት ምልመላ ልምምድ ና ስልጠና ላይ ናቸው። በሌላ ሰበር ወሬ በቅርቡ እንደሰማ ነው ህወሓት የፕሪቶሪያ ስምምነት ጥሶ ቆፍሮ የቀበረውን ከባድ መሳሪያ ወደ አፋር እያጓጓዘ ነው የሚል ነገር ሰምተን ነበር። ህወሓት የፕሪቶሪያ ስምምነት ለመትረፍ ብሎ ብቻ የፈረመው ስምምነት መሆኑን ማሳያ ብዙ ናቸው። ለፖለቲካ ፍጆታ ብቻ የፕሪቶሪያ ስምምነት ይተግበር እና ሚከበር ይላል እንጂ ስምምነቱን አልተገበረም አላከበረም። ከስምምነቱ መካከል አንዱ ነጥብ ከባድ እና የቡድን ጦር መሳሪያ ማስረከብ ይገኝበታል ሆኖ ሆኖም ግን ህወሀት የጦር መሳሪያዎቹን ማስረከብ አልፈለገም፣ ጭራሽ ቆፍሮ መቅበርን ነበር የመረጠው። ሰሞኑን ደግሞ የቀበራቸውን ከባድ መሳሪያዎች ከቀበረባቸው ቦታዎች ቆፍሮ በመውጣት ወደ ደቡብ ትግራይና ወደ አፋር አዋሳኝ አካባቢዎች እያጓጓዘ ነው የሚል ነገር እየወጣ ነው የሚገኘው። የትግራይ ህዝብ ሻቢያ ተላላኪ የሆነው ህወሀት የተሟላ ጦርነት ከፍቶ ሊያጠፋው እየሰራ መሆኑን ተረድቶ የተቃውሞ ድምፁን ሊያሰማና ና ህወሀት በቃችኝ ሊል ይገባል። ይህን መረጃ እንግዲህ ጥንክሩን ያገኘሁት ከብሌን ሚል የፌስቡክ ፔጅ ነው። በርካታ ጥንክሮችን የምትሰጥነች ማለት ነው። ከዛ በተጨማሪ ደግሞ እንግዲህ ያው የትግራይ ምሁራን ማህበር እንግዲህ ጦርነት በቃኝ ማለት አለበት ህዝቡ ብለው ሲናገሩ ነበረ። ያው ይሄም ጥንክር እንግዲህ የትግራይ ህዝብ ማንኛውም ሊሆን ይችላል ጦርነት በቃኝ ቢል የሚጠቀመው እሱ እንደሆነ የሚያስረዳ ነው የሚሆነው። ጦርነት ይበላል፣ ጦርነት ይገላል፣ ጦርነት ያስለቅሳል፣ ጦርነት ይፈጃል እንጂ የሚያደርገው ጥቅም የለም። ፖለቲካዊ ልዩነቶችን እንግዲህ በሰላማዊ ውይይት ለመፍታት መሞከር፣ ሌሎችም ነገሮችን ተጠቅሞ ለመፍታት መሞከሩ የተሻለ ነው የሚሆነው ብዬ ነው እኔም ማስበው። ባልተያያዘ ዜና እንግዲህ በሲዳማ ክልል ሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ዶሬ ባፋኖ ተብሎ በሚጠራው አካባቢ በፍጥነት ሲጓዝ የነበ ሲኖትራክ መንገድ ስቶ በአምልኮ ስርዓት ላይ በነበሩ ሰዎች ላይ በመውደቅ ባስከተለው የአደጋ የስድስት ሰዎች ህይወት ማለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለቲክቫ ኢትዮጵያ ተናግረዋል። ቲክቫ እንግዲህ እንዳስረዳው ከሆነ የሰሌዳ ቁጥር ኮድ ሶስት ሰማኒያ ዘጠኝ ዘጠና ዘጠኝ አንድ ኢት የሆነ ሲኖትራክ ከሐዋሳ ከተማ ወደ ዶሬ ባፋኖ በመጓዝ ላይ እያለ ከቀኑ 10 ሰዓት ገደማ ቱላ ክፍለ ከተማ ፊንጫ ቀበሌ በተለምዶ ቤተ መንግስት ተብሎ በሚጠራው አካባቢ ሲደርስ መንገድ ስቶ በመ

ወድቆ አደጋ ማድረሱን ረዳት ኮሚሽነር ግርማ ማቴዎስ አስታውቀዋል። በአደጋው የስድስት ሰዎች ህይወት ወዲያውኑ ሲያልፍ፣ በሶስት ሰዎች ላይ ከባድ አደጋ፣ በአምስት ሰዎች ደግሞ ቀላልና መጠነኛ ጉዳት መድረሱንም ገልጸዋል። ጉዳት የደረሰባቸው ስምንት ሰዎች ወደ ሐዋሳ ዩኒቨርሲቲ ኮምፕሬንዚቭ ስፔሻሊስት ሆስፒታል ተወስደው ህክምና የተደረገላቸው መሆኑንም ረዳት ኮሚሽነር ግርማ ማቴዎስ ለቲክፋ ኢትዮጵያ አስረድተዋል። በአደጋው እንግዲህ ህይወታቸው ያለፈ ወገኖቻችን ነብሳቸውን ይማር እንዲሁም ደግሞ ከባድ አደጋና ቀላል አደጋ የደረሰባቸውን እንግዲህ ፈጣሪ ቀላሉን ያድርግላቸው። ያው እንደዚህ አይነት የመኪና አደጋ በተለያዩ ነገሮች እየተበረከተ ነው የሚገኘው። እንግዲህ ያው ከፈጣሪ ቀጥሎ ሁላችንም ራሳችንን እንጠብቅ ነው የምንለው። አዲስ ከሆናችሁ ደግሞ ለዚህ ቻናል ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የእናንተን ኮመንት ለመቀበልም ዝግጁ ነኝ። ይሄ እንደዚህ እንዴት ይሆናል ካላችሁኝም ለመቀበልና ለማስተካከል ዝግጁ ነኝ።